ከሌለሽ እያለኝ ነበረ። ምን ትላለ? አይ የአንቺ ምርጫ ነው። መንሱር እንደምታየው ምርጥ ጎበዝ ነው። ምን ይወጣለታል? አሜን ታግ እንዴት ነው አይጎዳኝም? መንሱር እንደውም አንቺ ባትጎዱ ይፈራል። አሜሪካኖችን አይፈልግም ይፈራል። ችግሩ ያ ነው። ችግሩ ያው ተዝቀደም ይፈራለ። መንሱር ትፈራለ። እንደ አሜሪካ ለምን ፈራለሁ እንዴ? ሁሉም ሰው ለእኔ አንድ አደለም። ሰው እያንዳንዱ የተለያየ ባህሪ ያለው የተለያየ የራሱ የሆነ ነገር አለው። ም አሜሪካ ነው መፈልገው። በቃ ቤታችሁ ተስማምታለች ቤቲ፣ እሱ ተስማምቷል ወይ ነው ሚገርም። ልታቃጥለኝ ነው፣ ልታንገበግበኝ ነው ወይ? እሷን ማገባው ነው? ምን ልታርግ? ተው እንጂ ሰይዶ በአላህ ቆይ ለምንድነው ወንዶች ቆይ ቤት አልታንገበግበን የምትሉት አሁን ምን አደርጋለሁ እኔ እንደኔ ጨዋ የለም ምን መሰለ መንሱር መንሱር ምን መሰለ ሴቶች እንደነዛ አለ እንደ ቤት ያለ ሴቶች ለባሎቻቸው በጣም መሬት ነው የሚሆኑት እርግጠኛ ነው የሚለው ትክክል ለባሎቻቸው በጣም ጎበዝ በጣም ሀሳቢ ነው የሚሆኑ ዝም እንደሱ ሻቢዳው እንዳታይ ስለዚህ እዚህ ሚዲያ ላይ ያላት ማንነት ቤቷ በሕይወቷ ውስጥ ይኖራ ብለ እንዳትጠረጥርና እንዳትፈራ። እንዴት ሚዲያ ላይ ያለውን ነገርና ቤት ውስጥ ያለው ነገር የተለያየ ነው ብትለኝ አልቀበልም። ለምን ብትለኝ የሆነ ፐርሰንት ሪል ላይፋቸው አለ። ሶሻል ሚዲያ ላይ የሰው ልጅ እውነቴን ነው። ምን ሆነ ሪል ላይፍ አለ። አይ አሁን ለምሳሌ በአካል ባገኛ አልሳደብም እንዴ፣ መቻበድኩ? ዝም ብያ አልሳደብም። ማንም ሰው ላይ መቶ ከነካኝ በአቅሜ እንትን ራሴን ልጠብቅ ይችላል፣ ምና እንጂ እንደዚህ አንተ ምናምን እያልኩኝ ዝም ብያ አልሳደብም። ገብቷል? ቅድም ደግሞ እኔ እኮ እንዳልጣለማ ከሴት ስሆን ራሴ ችለዋለሁ። በሶሻል ሚዲያ ሚሆን መንሱር፣ በሶሻል ሚዲያ ሚሆን በውጭ በሱቅ ሆን፣ በመንገድ ይሆን የምታገኛቸው የሆኑ ሰበር ያሉ ሴቶች እቤት ብታያቸው በጣም አደገኛ ናቸው። ጣብታ እንትናቸው ማክለሻ በቃ አሁን ቆይ ከይሳያነገርነው በውጭ ስታቸው ቀበጥ ቀበጥ ምናምን የሚ ኖ ኖ መንሱር፣ አሁን እዚህ ቲክቶክ ላይ ካይሃቸው ሳያ ጤነኛ ጤነኛ ሆነው መጥተው ማለት ነው። ከዛ በኋላ ቲክቶኩ ራሱ እኮ ነው ሰይጣን የሚያረገ አሁን ሰላም ሆኖ እንዴት አድር አሁን አንዲቷ ማለት ነው ከባሏ ጋር መታ ሁለት ጫጫውን ተያይዘው ትዳር ክቡር ነው ምናምን ሲሉ የነበሩ ሰዎች እያስተማሩ እኮ ነው በሳምንቱ ባሌና ትናገሩት እናንተ ኮሮቆንዳ ጊሽ ጣራ እያለች ትሳደባለች። ኮመንት እያየ ትልልቅ ሰዎች ናቸው። ኮሰ እያገባ ካረ ይለውጡሃል። ላይክ ቲክቶክ ራሱ ሰዎችን ይለውጣል። ያለ ባህሪ ባህሪ ነው የሚሰጠው። በዚህ አታምንም መንሱር? የሚለወጠው እሷ ሳትሆን እሱ ነው የሚለወጠው። ገና ሲመጡ አሪፍ ነው ይመጡና ወንዱ በሚሰጠው ኮሜንት የተነሳ እስኳን ችላ ሲላታ ያለች የአንግዜ ነው ትናገረው ኖር እንደ ኑሮ ትናገረው ይሄንን ማወቅ አለብሽ። እኔ እኔ እዚህ አሁን ተፋቷል ተፋቷል። አሁን እዚሁም የቲክቶክ ላይ አብሮ ላይቭ ገብቶ አብሮ እየደነሱ እየጨፈሩ ምን እያሉ ያው የሰው ልጅ ፓስት ላይፍ አለው። ማንኛውም ሰው መቼም የሆነ ላይፍ ሳይኖሮ ወደ ሆነ ነገር አይሄደም። ላይፍ አለው ሁሉም ሰው። እሷና እሱ እየደነሱ እያሉ ለካ የሆነ ኤክስ ከሌለው እየደወለ ነው እኔ ጋ አሁን ነው ነው ይሄ የደወልክ እዛኛው ላይ በለው እ ፋስት ላይፍ አላቸውና ላይፍ ገብተው በጣም በቃ ሺ ምናምን ሰው ነው የሚያጠቁት፣ ብሎ እየደነሱ እየጠጡ እንጆ እያረጉ ምናምን። ከዛ የሆነ ሰው የእሷ የሆነ ሰው ኮሜንት ያደርጋል። ለካ ይሄኛው ያውቃል ባልየው ያውቃል። እሱ ኮርስ ተነጋግረው አል ማለት ነው። ከዚህ በፊት አበደች አበደሱ እንዴት ይሄን ኮሜንት ሊያረግ ቻለ ሲል ምን ያገባህ አለችው። በለው ጦርነት ተፈጠረ። እርግጠኛ ነኝ ማን እንደሆነ እናንተም ታውቃላችሁ ይ ነገር። ከዛ ስቲል ይሄው መጨረሻቸው። እኔ ያን ቀን ወላሂ ይፋታሉ ብዬ ነበረ። ይሄው መጨረሻቸው ተፋተው መጥፎ ደረጃ ላይ ደርሰዋል። እኔ በምንም ተአምር ሚስት ሊኖረኝ ከሚስቴ ጋር ላይፍ ኔቨር አልገባም። ጭራሽ ኮሜንቷንም አላይም ላይፏንም አላይም። ጭራሽ ይጀመር ሶሻል ሚዲያ ላይ ያለ ሰው አላህ እንዲሰጠኝ አልፈልግም እንግዲህ ርዝቅህ ነው ሎ ሶሻል ሚዲያ አፍቃሪ ከሆነ እኔ ጋ የመጣው ምንም ማድረግ አልችልም፣ ግን የእኔንም ላይ እንድታይ አልፈልግም። የእኔንም ላይ እንድታይ አልፈልግም። ስራሽ አብሮ መግባት እንደዚህ ብላ እንዴት ይሆናል? ጭቅጭቅ ነው የሚፈጥረው። ስለዚህ እኔ በላይ ገብቼ ከሚስቴ ጋር ስለ ትዳር ማስተማር ከቻልኩ ብቻ እኔ እኔ የሆነ ፍቅረኛ ምናምን ከያዝ ቲክቶክ ላይ ሰው እንዲያውቀው አልፈልግም። ሶሻል ሚዲያ ላይ የራሱን የወጣ ይኑር። እኔ አንዴ ይወጥቻለሁ መቼስ አልመለስም። ያው ሰያም እኮ እንደዚያ እኮ ነው። ድብቅ አርጎ እኮ ነው እንደ አንድ ቀን ማሻ አላህ ሚስቶቼ። መንሱር አራት ማግባት ትችላለህ አይደለ? መንሱር አቅሙ ካለህ አቅሙ አለ። አልሀምዱሊላህ አቅሙ መች ጠፋህ? አራት ሚስት ነው የጠፋኸው። እ አቅሙ ጠፍቶሀል። አይደለም ጥያቄው ነው እንጂ የምነግርህ። ላይክ አቅም ካለህ ማግባት ይቻላል። ናቹራል አቅሙም አለ፣ ገንዘቡ አለ። ግን አራት ተስማምቶ የሚመጣ ባገኝ አም ሀፒ